እኔ ስታመምኩ በእንዳልክ ወይ እንዳልክ ወይ እንዳልክ፣ በቃ መጨረሻ እንዴ ሆነ ያንተ ነገር ሄሉ ሄሉ ሄሉ። እኔ ኮ እንዳልክ እንዲህ ሲሆን ማለት ነው። በቃ ግልብጥ በጥ ነው የሚያደርገኝ። በቃ አከረርከው ማለት ነው እንዳልክ፣ አከረርከው ወይ ፍቅሬ። በቃ እንደዚህ ባደባባይ ሆነ ወይ እንዳልክ ወይ እንዳልክ ወይ ይህን እያዩ ራሱ እነዛ አይለቋቱም እኮ። አንተ እኮ ጥሩ ነገር እያደረግክ ይመስላል አደለ? እንደዚህ መክነፍን ሲያዩ ማለት ነው እነዛ ምነያብም አሁን፣ አዲስ የመጣውም መቼም አይተዋጡም መቼም ማለት ነው። ስለዚህ ልጅቷ በሶስት ተከፍላለች አሁን ላይ ማለት ነው። እና ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ? እኔ አለሁኝ፣ የእኔ ናፍቆቶች፣ የእኔ ውዶች እንዴት ዋላችሁልኝ? እንዳልክ በንቅሳት መልኩ መጣለን። እንደው እኛ በስንቱ እንበጥበጥ፣ በስንቱ እንበጥበጥ? እንዴ እንዴ፣ ለኛ አስቡም እንዴ። በእናታችሁ ለኛ ለኛ፣ ለተመልካች አስቡ። እኛ ራሱ እስስቶን እንበነሱ እኔ ማየው እንዳልክን ሳያ ደግሞ ልቤ ቀጥ ነው ያለ ያለው። እና ሁሉ ቺ ሰብስክራይብ አድርጉኝ ወይ እንዳልክ ወይን ዳር በአስራ አንደኛ ሰዓት ከነፈ። የምር ሄሉ መላበዩ የሆነ ነገር ሳይሆን ማለት ነው፣ የሆነ ነገር ሳይሆን ለዚህ ልጅ የሆነ ነገር የሚሆነ መፍትሄ ማበጀት አለብሽ። ምክንያቱም አናግረሹ ከዚህ በኋላ እንደዚህ አይነት ነገር እንዳያደርግ ነው። በቃ በሚዲያ እንደዚህ አይነት ነገር እንዳያደርግ ወስንሽ ነገር እንዴ ሆ እና መንገር አለብሽ ከዚህ በኋላ ህይወትሽን እንዳይበጥብጥ። አለ እዛ በቃ እኛ ወደ እንዳልቅ ነው የምንዞረው። አንቺ ምን እንደው መስ ይመስለኛል፣ አንቺ ራሱ ከእንዳልክ ጋር ለመሆን ይመስለኛል እንደዚህ ይሆንሻለሽ። ደሞ ያብን እንደማታይ እኮ አውቃለው። እና ምን ላድርግ፣ ያው ምን ላድርግ፣ እንዳልክን ሳይ እንዳልክን ያብን ሳይ ያብን እንዴ በስንቱን በጥበጥኛ ብሎ ብሎ ተነቅሶ መጣ። ንቅሳት ምን አይነት ፓወር እንዳለው የሚያውቅ ያውቀዋል። ግን ንቅሳት እኮ ጥሩ አይደለም። እንዳልክዬ ተውለኛ አስብልን ወይኔ እንዳልክ፣ ወይኔ እየጠጠተ ልክ ማለት ነው የፍቅሩ ልክ። ይኸው አሁንማ ያብ እኮ ኦቨር ለሚያፈቅራት ኦቨር ማለት ነው። እንዳልክ ተሸውደሃል። ምክንያቱም እንደዚህ አይነት ነገር በማሳየት የባሰ ራሱ ያብ ራሱ በቃ መቼም ከዛ አሁን ራሱ ብሏል። እኔ እንዶ በቃ ስላልቻለኝ ስላልቻልኩ ነው ራሱ ያንተን ቀድሜ ቪዲዮ የሰራሁት። የምሬን ነው የምለው ሲ ሄሉዬ እንደ የሆነ ነገር ሳይሆን ወስነሽ መናገር አለብሽ። ምክንያቱም እስካሁን ድረስ መልስ የመለሽ አይደለም፣ ጸጥ ነው የምትዩ። ምክንያቱም ይወድሽ እንደሚያፈቅርሽ እያየን ነው እያሳየ ነው። ይሄን ሁሉ እርግጠኛ ነኝ ታያለሽ ብዬ አስባለሁ። አኪር ታያለሽ፣ ታያለች። ስለዚህ ለልጁ መላ በይለት። እኛ በጣም እንወደዋለን እናከብረዋለን። ምንም ነገር እንዲሆን አንፈልግም። ይሄን ያህል ተስፋ ለመቆረጡት ውስጥ ሆኖ እንደዚህ የሆነ አንቺ እንዴ ነው እስካሁን ወጥተሽ መልስ ያልመለሹ? መልስማ መመለስ አለብሽ። ሄሊዬን ቁንጆ እንዳልኩኝ የሆነ ነገር እንዳይሆንብን እንዲ ደረጃ ይሄ እስኮ ፍቅር አይደለም። ይሄ ፍቅር ሳይሆን መጋኛ ነው የሚባለው። እንዴ ያው ቀለበት አርጋ ያውም እንደዚህ ይሄን ያህል ታሪክ ውስጥ ገብታ እዛ ያብ ጋር ያለውን ነገር እያየ እስከዚህ መስዋዕት እየከፈለ አንቺ ወጥተሽ መልስ መመለስ አለብሽ። ምክንያቱም እኛም እንድንረጋጋ እኛም ከዚህ በኋላ እንዳልግን ተው፣ ወደ ራስህ ተመለስ ብለን እንምከረው ምክንያቱም ኮመንት ላይ እርግጠኛ ነኝ እንታያለሽ ብዬ አስባለሁ። ሄሉ የሚጻፈውን ነገር እንዳልግ ሄሉ የእንዳልግና አንተ የእንዳልግን ብዙ ነገር ነው የሚጻፈው። እሱም ይሄን እያየ ለምን ይጎዳብን? መላበይን ወይ ትክክለኛ ያብኛሽ ወይ ደግሞ እንዳልግን እንዲህ አሁንም እኮ ያ ብሶበታል። ያ ቢያንቺ ፍቅር ብሶበታል። አሁን ልጅ ሁለት ቀን ሶስት ቀን ኦቨር ብሶበታል። የምር እኛን ወዶ አይወድሽ ምናም ብለን ብዙ ነገር ስንናገር የነበረው ልጅ አሁን የእሱ ፍቅር ነው እያየን ያለው። ስለዚህ ያብ እንዳልክ መጋፈጥ ያለብህ ከያብ ጋር ነው ከያብ ጋር ያብም ደግሞ መጋፈጥ ያለብህ ከእንዳልክ ጋር ነው። ይህም ፍቅረኛ ብላ ካመጣችው ጋር ሳይሆን ከእንዳልክ ጋር ነው መጋፈጥ ያለብህ። ወይ ያው እንዳልክ ወይ ወይ ወይ ሰላም ብያቸዋል ነው የኔ ውዶት

ላይክ ሼር፣ ሰብስክራይብ አድርጉኝ። የምርን እንዳልክን ነገር ሳያ ልቤ ቀጥ ነው የሚለው። የድሮ ትቅፍቀፋቸውን የድሮነታቸውን እያሰቡኝ እኔ እንደትቼ ነበር። ከዚህ በኋላ ምንም ነገር ይበል አልሰራም፣ ጸጥ ነው የሚለው። ምክንያቱም የአብና የሷ ፍቅርን ስለማቀ ስለማያ ማለት ነው። እንደዚያ እንደዚህ በእንደዚህ አይነት መልኩ አልሄድበትም ብዬ ማለት ነው። ግን እንዳልክ ለየለት በቃ የለየለት ነው ያለ። ስለዚህ ሄሎ መልስ መመለስ አለብሽ። በቃ በጣም ነው የሚወደ ሲወድሽ በጣም ነው የሚያፈቅርሽ። ከምንም ከማንም በላይ ነው የሚወድሽ። አለቀ በቃ። ይሄን አሳይቶናል እንዳልክ ማለት ስለዚህ፣ ወጥተሽ የመመለስ ግዴታ አለብሽ። አዎ ግዴታ አለብሽ። ምክንያቱም አንቺ ዝም ባልሽ ቁጥር እሱን መቶ ይፎስታል። እኛም ደግሞ እንደስት እንዳልክ እንዳልክ ይሄኑ ናት እንዳልክ ይሄኑ ናት እያለ እኛም ለምን እንደዚህ እስስት እንሆናለን አይደለ ውዶች ወይ ምስኪን እንዳል ምን አለ ያኔ ፍቅር በኖር። ምን አለ ይሄ ፍቅር ያኔ በኖር። በየተመኝ ማርያም፣ ያ ፍቅራችሁ እዚ ላይ ተደምሮ ምን አይነት ጣዕም እንደሚኖረው። እኔማ ተስፋ አለኝ። እኔማ ተስፋ አልቆርጥም። በልቤም ይዘው አለው ማውጣት ማውራት አልችልም። ያብሳ ወየ፣ ወየ። እኛ እኛኮ እንደዚህ ነው ያደረገን ነገር በቀን ያብነ የሄሉ ፍቅር ቅርብ ስለሆነ በቃ እኛም ከእንዳልክ ጋር ከዛች ጋር እንዳልክ አይሆነህም፣ ብዙ ነገር ነው እያለን ያለነው። ስለዚህ ማለት ነው በቻልሽ አቅም መመለስ አለብሽ። አዎ መልሱም፣ መመለስ አለብሽ። የእንዳልክን ነገር ዝም ማለት የለብሽም። ውዶችን፣ የተጨነቀ ያለው የምሬ ነው። የእንዳልክ እንዲህ መሆን፣ የእንዳልክ እንደዚህ መከነፍ ማለት ነው። እኔ ሰላሜን አሳቅቶኛል። ስለዚህ ወታ ሄሉ መልስ መመለስ አለበት አይደለ? ውዶች፣ አዎ መመለስ አለበት ልጁ መጎዳት የለበትም። አዎ መጎዳት የለበትም። ያለውን ነገር በግልጽ መናገር አለባት። ስለዚህ ሄሉዬ መልስ መመለስ አለብሽ። አዎ እንዳልክን መጎዳት የለበትም። አንቺ እዛ ላይፍሽን እያሳለፍሽ፣ እኛ እዚህ የእንዳልክን እንደዚህ መሆን እያየ ማለት ነው። ብዙ ነገር ነው ለሱ። ኮመንት ምንጽፎ ኮመንት ብቻ እያየ ራሱ ኮ ፍቅር ውስጥ መግባት ይችላል። የምሬ ነው ምላቸው እያንዳንዱ። የምጣ ሄሉ ያንተናት ተስፋ ትቁረት። የምር አሁን ላይ በጣም ነው ያሳዘነኝ። ብሎ ብሎ መነቀስ ደረጃ ማለት ነው። ስለዚህ ሄልዬ ወይ ትክክለኛ ቁርጥሽን መናገር አለብሽ። በቃ አለቀ እንዴ! ለምንድን ነው ልጁ ይጎዳው? ስለዚህ ውዶች፣ የኔ ሀሳብ ይሄ ነው። እኔ ደክመውኛል በእንዳልክ ማለት ነው። በቃ ማውራት ሁሉ እያቃተኝ ነው ያለው። የሱም መጎዳት እኔ አልፈልግም። ያውም እንደዚህ አፍቅሮ የኔ ሸበላ የኔ የኔ መለሎ ማለት ነው ስለዚህ መልስ እንፈልጋለን። ይሄ መልስ እንፈልጋለን። በቃ እንዳልክም ወደ ራሱ እንዲመለስ ልጁ፣ የሆነ ነገር እንዲሆንብን አንፈልግም። አደለ ወዶች ያው እኛ ሄሉን እንወዳለን፣ ያ ብን እንወዳለን፣ እንዳልከ እንወደ ወይ። በስንቱ ነው እኛ? ምን በጠበጠው? ስለዚህ መልስ መልሽለት። ከዚህ በኋላ በአንቺ እንዳይሰራ የምር ማትፈልግ ከሆነ ከዚህ በኋላ በአንቺ ስም እንደዚህ ፖስቶ እንደዚህ እንዲሆን እንዲሆን አትፍቀጂ፣ በቃ ምክንያቱም ማለት ነው ይሄንን ባየን ቁጥር እኛ ማይኖራችን ሌላ ነገር ነው ያለው ያለው። ስለዚህ ማስቆም ትችያለሽ። እውነት ከሱ ከሱ ፍቅር ከሌለሽ እና ከሱ በግንኙነት ካልፈለግሽ ማለት ነው። ግን አንቺም ዝም ብለሻል። ስለዚህ መልስ እንፈልጋለን እንዳልክ ነገር አደራ በሉልኝ። ስለዚህ እንዳልክ እንዲጎዳን ስለማንፈልግ ያለውን ነገር በግልጽ ወጥተሽ መናገር አለብሽ። አዎ ዛሬ የሚያብን መጥቷል። እንግዲህ ጊዜ ካገኘው ፈጠን ፈጣለው። ምክንያቱም ደክመኝ በእንዳልክ ማለት ነው እንዲህ መሆን እና ውዶቼ ማሮቼ፣ ወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ባይ